ዛሬስ እንደው ወግ ነካሽ ድሮሳ አንተ፣ እንደው አመዱ እየከፋ ነው እንጂ ጨምረህ የምታበሳጭኝ እንጂ። ደግሞ ዝም ብለሽ በዛ መሰለኝ፣ እንደውም በርግጥ ልገቱ

ባዋ አራሽእና ጠገሬነ እናንተ ወይ ቡድን እንዲህ ጠባይሽ ከተስተካከለማ ማርባት አትጠግብ። አንቺ እንደዚህ እንዲው አፈር ነውን? ደስ የሚል ኑሮ ደስ የሚል ትዳር ነው የምንመራ። አይ ግድ የለም እንግዲህ እንስማማለን። በይ ኧረ ኧረ እኔ የምስተካከላለሁ። ከጠፋሁ አታባቱ አሁን ተጋለ ነይ። ኧረ ኧረ ጠፋሽ አሁን። ማ ደግሞ ላለን እንጂ ሸለል እንዳይጠማ ከዚያ ፀሐይ፣ እናቴ ገበያ ደረሳት። ትቀራለህ ዛሬ ገበያ። እኛ እንኳን አሰብኩ መደ። ምን ነው እንዲያው የምትገዙ

እንዴው አትጠገም። ግድ የለም ግድ የለም። አንቺ እና እኔ ፍቅር ነው አይደል? አዎ ፍቅር ነው። አንቺ እና እኔ ከተሳሰን አንድ ተሆን ሲጀመር ደስ የሚል ያማረበት ኑሮ እኛ መኖር እንችላለን። ተመንመን አናንስም። አዎ እና በጊዜ ይዘልያና ራሱን ሽንኩርት ይዙንም ዘይቱን ማድረግ እንድሰራ። ኧረ መጣለው ነው እናንተ ሸጋ ጠላ። ኧረ ወይ መድኃኔዓለም። ዛሬ አፈሩ አትጠገብኝ። እኔ ዛሬ ደስተኛ ነኝ።

ይሄ ጠላ ራስ ይመታል፣ ራስ ይመታል፣ ራስ ይመታል። ይሄማ የዘይቱ እቃ

እሺ፣ ሻች ቤቱን ጥለሽ እንዳያተጅ። የወይፈሩ ብር እዚህ ነው አስቀምጨው፣ ከትራስ ታድርገው። አይ፣ ግድ የለም። በጊዜ ተመለስ፣ እኔ አደራሽ

ስራ ይበዛል። ስራ ይበዛል። አጋሽ ተበለ፣ አጋሽ ተበለ፣ ከበር ነው። አዎ፣ ከበር ነው። ወዴት እየዘለቅ ነው? ወዴት እየዘለቅ ነው? ወደ ገበያ ነው። ሰላም አግኝቻለሁ። አሁንም እንዴ፣ ምን አዲስ ነገር ተገኘ? አያደምስ፣ ምን ምን የሌለ አዲስ ነገር አለ

የሰፈሩ ሰው ቅናት ድብንር እያለኝ አረ እንደው እንኳን እንደው እሱ በዳን ያለም እንኳን አደረገላችሁ። እንደው አንተ የደስ የሚል ነገር ነው ያሰማኝ። ልሞትልህ እውነት ነው እውነት ነው ገበንገሽ እውነት ነው። ዋ ዋ ዋ ድሮ ጨቅጫቀ ነበሩ ውሃውን ተዝማሙ ሲባል ይባል። ለምን እንደው አንዳንድ ሰው ነቅሶ ሳይዝን አልቀርም። ገና እኔ ራሱ እኮ እንደው ያገር ምድሩ መሳቂያ መሳለቂያ ስትሆን ተሰምቶ የነበረ ልሞትልህ እንደው

ያልኩ ጭሱ ጭሷ ጠላው ተወጭቶ አንተ የለም። እንደው ተለውጣለች ወይ አስጨርሰኝ እንጂ ጠላው ተወጭቶ ቀረ አርቧል። ደነገጥኩ። ዝም ብዬ ነገር ምን እንደው ደነገጥኩ አሰብኩ። እንዴት ታርቦት ራ እንደ አሁን መጣች፣ ደምዬው አለች እንዴት ነህልኝ? አለሁ። እኔማ አንቺ እንዴት ነሽ? ኧረ ተበባል። ከእዛ በኋላ ኧረ እንጀራ ብላለች። አልበላም። እንጀራ የት በላህ? ልታኮርፍ አንተ ጋር አበራ ወስዶ፣ ወርቄ እንደው ጥሩ ነገር ነው ስንብጌ ስጠጣ

አፈር በገባ ሰራላ ያለውን ያጠገብ አታውቀኝም። ለካ ሰፈሩን ጭል ብሏል እንዴ! እንግዲህ የሳይን ሳይመጣብኝ ወጥቼ አለኝ። ሆ እናንተ ሴቲቱ ሴት አግብቼ ተገርድሶ ሰውዬ አረፈደ። እኔ እኮ ነኝ እንደው የወንዱን ስራ፣ ሴቱንም ስራ እየሰራሁ እስከ ዛሬ ድረስ ይዤው የኖርኩኝ። ታግሪስ በቃኝ፣ እናቴ ባዶን ቤት አዝሎት ይኖር ውጋታም። ያው ያውቀዋል የኔን

ያደምሽ እንዴት ያለውን የተባረከ ነገር ነገር የመሰለ እንደው በማለት ነው። ከምን የተባረከ የተባረከ ነገር ነው እንጂ የኛም ቤት ቡር ታውቀው ነበር እንግዲህ አንተ እንደ እውነቱ ታውቀው ነበር። እንደው ልሙትል፣ እንደው ወደ ድሮ መመለሳችሁ እኔ እንደው በጣም ከመጠን በላይ እኮ ነው ደስታ የተሰማኝ ልሙትል። አው አው አው ነው፣ እውነት ነው። አሁን እኮ እንደው እውነት ልንገር፣ እውነቱን ስነግር የአገሩ ሰው በሙሉ የነጉዴ ተሰማ

እንዴት ያለ ነገር ነው? አሁን ቀጠረ መጥቻ ላውቅም ነበር እንደው እልልሽ ሁሉ እዚህ አበራ ነበር የሚመጣ እንደው ዛሬ እኔስ እንድትመጣ ነው አድርጌው ደግሞ ዛሬ እርሙን አበራ ቤት ነው ነው

እንግዲህ አስናት እኔም አብሬ ነው የምሄድ። እንዴት አንቺ ተናግረሽ ተናግር ልቀር ነው እና፣ እንግዲያማ ማን የነጭ ነን? አንቺ ተወዳጅ ተመስጋኝ፣ እኔ ተጣቂ ልሆን? አብረን እንድናሆን ለደምሴ ዝምሽ አወጣን አውርደን። መቼም ደምሴ ሂጅ ብሎ ፈቅዶ እንዳሰደደት ነው

መንደር ዘልቃ እንደሆነ ቤቱን ሳልዘጋው ሰዓት ባልነው መንደር ምን ሊሰራ ነው? መቀመጫ ላምጣ አንቺ ተምትመጣ እንጆ እንጆ። ጧት ደህና ተመሰጋግረን አሁን ወጣ ተምኑ ገባችና፣ የለም ትመጣ ይሆናል። እስቲ ተረጋጋ፣ ታገስ እንጂ አንተ እኮ እንጆ ትቸኩላለህ። እስቲ ከላል ሆነማ። አሁንስ ለገሩቶ ስራ ቢኖራት ነው ቢኖራት ነው

አሁን የምልህ እንደው ቤቱን አይተኸዋል። መሆኑ ግን ቤቱ ማጀቲቱን ምናምን አታበላችሁት እንጂ ተመቼ ወዲህ ነው። ወንድ ማጀት የሚገርም ሁለት ወር እኛ በትንሽ ግራ ልትጋባላችሁ፣ አሁን ችሙትላችሁ ሰምታችኋል። የኛውን እንደው ደስ ተስተካክሏል፣ ታርቀዋል፣ ደስ የሚል ሕይወት ጀመሩ ነው የሚባለውን ሰምታችሁ ለማጣራት ከሆነ ታሳስታችኋል። እንደው የሚሰማው ነገር እንዴት ነው? ዝም ብላ አሁን አዳምጠኝ፣ ንገርኝ፣ ምንድን ነው